ላሂ ነው የምላችሁ ይህ አርባ ሰባት ዓመት ኢትዮጵያ ውስጥ አዲስ አበባ ላይ ተወልጄ አድጌ እኖራለሁ። ማኅበረሰብ ግን ከእለት ዕለት እንዲህ ሲዘቅጥ አላየሁም። ሴት ልጅ እንደዚህ ይዞ በጠረባ መምታት፣ የሽንት መሽኛ ትልቅ ነው ትንሽ ነው ምናምን፣ መስክሩልኝ። ኢለአ አዑዙ ቢላሂ ሚነ ሸይጧን ረጂም። ከዛ መነገጃ ደግሞ በዓመት ውስጥ አንድ ሁለቴ ይመጣለታል። ለአብዛኛው ዱርዬ ለእንዲህ አይነቱ ምን አይነት መነገጃ። ሌሎች ሃይማኖት ላይ ያሉ ሰዎች ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም እኚህን ትልቅ ሰው ሲነኩ ብቅ ይሉና በሙሐመድ አልደራደርም ይላሉ። እናንተ አርላችሁ እንዴ? ከዓመት እስከ ዓመት በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዲን ላይ ሙድ የምትይዙት ሴት በጠረባ የት ሀገር ነው ያየ? ነው ላይክ ፈለገ ሴት በጠረባ ሴቷ ላይ ክፍለጋ ሙስሊም ነን እያለች የክርስቲያን ነጠላ መልበስ። ላ ሐውለ ወላ ቁወተ ኢላ ቢላህ። እንዲህ አይነት ነፍስን ከመሸጥ አላህ ይጠብቃል። እንዲህ አይነቱ ምግብ ባይበላስ? በእንዲህ አይነት ማስታወቂያ የሚገኝ ገንዘብ አረ በአፍንጫችን ይውጣ። እንጀራ በበርበሬ ይጣፍጣል። የደሃ እንጀራ በሽሮ ዳቦ በስኳር፣ ዳቦ በሙዝ፣ ሎሚ በደስታ ከረሜላ የድሮ በቃ ሙድ ላይ ዲን ላይ ሙድ ሳይዙ በቃ የድሮ የድሃ ህይወት ሰይ ዛሬ በግድ ታዋቂ ካልሆን እየተባለ። ሰው እኮ በደህና ነገር ታዋቂ ይሆናል፣ አላህን በማመፅ ታዋቂ ይሆናል። እስቲ የመጨረሻ ነጥብ ላንሳላችሁ። አንድ ወንድም እዚህ ቲክቶክ ላይ ከነበሩ ልጆች ሞቷል። አላህ ይዘንለት፣ አላህ ቅብሩን ያስፈው። ደስ ደስ የማይሉ ነገሮች ይሰራ ነበር፣ ይዘፍን ነበር። ሲሞት ቀጥታ ሰዎች እየገቡ ምን አሉ? በአላህ ስም ይዘናችኋል፣ ዱት፣ ስቲች፣ ሼር ምናምን፣ ላይክ እንዳታደርጉ አሉ። ለምን ሲባል ላይክ፣ ስቲች፣ ዱት ምናምን በተደረገ ቁጥር ምን ይሆናል አሉ ወደ ላይ ወጥቶ ቲክቶክ እንዳያስተዋውቀውና ወንጀሉ እንዳይበዛበት አሉ። ብንሞታውን መንፈልገው ምንድን ነው? አሁንች ሐያት የምትባለው እህት ተደጋግሞ ይነገራታል አትሰማም እንጂ፣ ማለት ነጠላ ለብሳ፣ አንቺም ባይማኖት ሽኔም ባይማኖት የሚለውን የቴዲን ዘፈን ብትሞት ላይክ አርጉላት ነው የሚባለው? ሼር ታብታብ፣ ዱት አድርጉ ነው የሚባለው? አይደለም ሰይዶ፣ እንደዚህ በጠረባ ሴቶች የሚለውን እንትነ ትንሽ ነው ወይ አይደለም ወይ? የሚለውን ይህን የህፃን ቃል አረኔ፣ አውዝ ቢላሂ ሚነ ሸይጣኒ ረጂም። መድረሳ ላይ ያስተምራሉ? ምናል፣ ህፃኖች እንኳ እንደዚህ አይሉ። ያ ኢሳ የሚባለው ተፈታበት መጣ እቀበላት አለው። አረ አይባልም። ተፈታበት መጣ እቀበላት አለው። አይባልም። እንዴ አንተ ባንተ ላይ ቢያረጉብህ ደስ ይላል? ማለት እኔ የት እንደደረስንም አልገባኝም። በቃ ስለዚህ የቲክቶክ የሚባለው ሚዲያ ለአጥፊዎች ቁጥር አንድ ዱላ አቀባይ ህዝቡ ራሱ ነው። እስቲ አላህን ፈርተን ላይክ እና ፎሎ ያደረግናቸውን ሰዎች እያንዳንዱ ነገራቸውን ወደ አላህ መንገድ እስኪመለሱ ድረስ ምን ልናደርገው ይገባል? ስነስርዓት ልናስይዛቸው ነው የሚገባው እንጂ የኛ ላይክ የኛ ፎሎ አላህ እንዲታመጽ ምንድነው ክሪክ ሊሆን አይገባም። የህዝቡን ላይክና ፎሎ ተጠቅመው ነው ለማስታወቂያቸው ሲሉ አላህ ቢታመጽ ምን ይመስላቸዋል? እነሱ ደንታቸውም አይደለም። ተከታዮቼ ይቅር በሉኝ። ከሙስሊምም ከኦሮሞ ያውም ከባሌ ሴት አይጠበቅም። ከጅማ ሴት ይጠበቃል ማለት ነው። ከጎጃም ሴት ይጠበቃል ማለት ነው ሙስሊም ከሆነች ይቅርታ የሚባለው ራሱ አላህ እንጂ ሌላ ማንም አካል አይደለም። ከዛ እዚህ ደግሞ ያስቀየምናቸው ወንድሞች ካሉ አላህ አፉ ይበለኝ እናንተው፣ እናንተ ወንድምና እህቶቼንም ደስ የማይል ነገር በመስራት ልባችሁን አስከፍቸዋለሁ። አላህ ይታረቀን፣ አላህ ይመልሰን፣ አላህ ተውበት ይስጠኝ ነው የሚባለው። ሚዲያው በአግባብ አይደለም ሰው እየተጠቀመው ያለው። እኔ ከስንት አንዴ ቲክቶክ እመጣለሁ ፖስት አድርጌ ይወጣለሁ እንጂ ሐቂቀተን ዲሊት ባደርገው ሁሉ ደስ እስኪ ድረስ ግን ሽርክ ምናምን እዚህ ስለሚለቀቅ ደግሞ ለቀቄጥ እየወጣለሁ እንጂ ቲክቶክ የሰው ኢማን ሚነጥቅ ልብ የሚያሳምን ህዝቡ እዚህ ደርሷለሁ የሚያስብል ሚዲያ ነውና በአግባቡ እንጠቀመው። አላህ ደግሞ ይታረቀን፣ አላህ እውነተኛ ሰዎች ያደርግን፣ አላህ መጨረሻችን ያሳምርልን። ያላህ ባሪያዎቿ፣ የተሰጠኝ ሰላሳ ደቂቃ ነበር።